ሰጥቶት ለንስሐ ይሰንፋል። እንዴት የዘላለም ህይወት መግቢያ ካርድ ትኬት በነፃ እየታደለ እንዴት ትሰንፋል? ዝም ብለህ አስበው። የሞት መድኃኒት እዚህ ምድር ላይ አለ እሱም ስጋው ደሞ። ለዛም የሞት ሞት መድኃኒት የሞት ሞት የተባለው የዘላለም ህይወት ነው ብቸኛው መድኃኒት ስጋው ደሞ አስቦታ ቃል ይሄ ትልቅ ቫልዩ ያለው ነገር እዚህ ምድር ላይ በየቀኑ ነው በየቅዳሴው እኔ በጣም ነው ግራ የሚገባኝ። አሁን የሞት መድኃኒት አለ ቢባል ባለ ሀብቶች ስንት ስንት ሚሊዮን ብር ወጥቶ የሚገዙ ይመስላል። ለዛኛው ሞት ግን እዚህ መድኃኒት በነፃ የተሰጠናሉ። እየተሰጠ መምጣትህን ብቻ ኃጢአትህን ማመንህን ብቻ የሚፈልግ እግዚአብሔር አይገርም። ሰበብ ነው የሚፈልገው እግዚአብሔር። እኛን ለማዳን በጣም ነው ይገርም። በብር ቢሆን ማን ነበር የሚቀበለው? እኔ አሁን ስጋው ደግሞ እውነት በብር ቢሆን በቃ የሆነ ያክል ብር እንደሁም ደህና ብር ጠርቶ ካህናት እንቢ ቢሉ ምንድን ይመጣ ካህናት እንቢ ቢሉ ምንድን ይመጣው። እኔ እንደውም በጣም የሚጨንቀኝ የሆነ ጊዜ ቢያምጹ፣ እንዲህ ማንም እኮ አይደፍርም። እና በጣም ብዙ ጊዜ መምህራን አባቶች የሚናገሩት ነገር ይህች ቀን ትመጣለች። የሆነ ጊዜ መቁረብ ፈልገን ማንቆርብበት ጊዜ ይመጣል፣ ንስሐ መግባት ፈልገን ካህን ምናጣበት፣ ማስቀደስ ፈልገን ቤተክርስቲያን ማናይበት ቀን ይመጣል። ማንንም አይደለም ይህ ኢትዮጵያ የተቀደሰች ሀገር ምናምን የሚባል ነገር የለም፣ በዓለም የተነገረው ሁሉ ነገር ይመጣል መንግስት በመንግስት ይነሳል የተባለው ወይም መጨረሻው ዘመን ይመጣል፣ መፍረስ ይመጣል። ያኔ ዛሬ ስትለመን የነበረው በእያው ደምረቱ ንሳ ገባና ስጎደሙ ተቀበል ተብለ ስትለመን የነበረው ነገር አንተ ለምነህ ታጣዋለህ። ይሄን እግዚአብሔር እውነት ከዛ ይሰውር ያን ቀን ያርቅልን፣ ግን ይመጣል። ወደድንም ጠላንም ያ ቀን ይመጣል። የሆነ ጊዜ ለምነን እናጣል። አንተ መዳን ፈልገህ አስብ። ዛሬ ዳን እያለች ስትለምነው ቤተክርስቲያን ነጋዲ የለችም ላትኖር ትችላለች። እግዚአብሔር ይጠብቃት እና ያንን ማሰብ ለመጠበቅ ንሳና ስጋው ደግሞ በደም መትጋት ያስፈልጋል። ሌላው እንጂ በጣም ብዙ ፕሮሰሶች አሉ። ሌላው በጣም ወሳኙ ነገር በተለይ ወጣቶች ኢንቫይሮመንታቸውን ማስተካከል አለባቸው። ከማጋር ነው። አንተ ልክ ጠዋት ስታገኘው ማታ መጽሐፍ ቅዱስ ብሎ የሚጀምር የሚጀምር ጓደኛ እኮ ብሎ ቃለ እግዚአብሔር ብሎ ቴክስት ምንድን ነው የምታወሩ? አይስኩል ተማሪዎች ሆንክ ዴስክ ዙሪያ ያሉ ሰዎች ማን ናቸው? ምንድን ነው በጆሮ የሚገባው? ሰው ብቻውን አይለውጥ ማውቃ ቀድም እንዳልኩ ህብረታዊ ማንነት ነው። ክርስትና ሁልጊዜ አንተ ራስን ማስገዛት አቅተዋለ የሆኑ ሰው ማስገዛት አለብን። የሚጎትተ ሰው፣ የምታቀብረው ሰው ያስፈልጋል። ጧት ጧት ቤተክርስቲያን ሲሄድ የሚቀሰቅስ ሰው ስደክም፣ ያበረታ እሱም ሲደክም አንተ የምታበረታው ጓደኛ እና ማን ከማጋን ምትለው አንተ ማለት በዙሪያ ያሉ አምስት ሰዎች ፌዝ እና ቧልት የሚያወራ ሰው ጋር እየዋልክ እንዴ መቼም አትለወጥም። መቼም እግዚአብሔር በተአምሩ እንዲነጥቆ ካላወጣ ፈቀር አይሆንም። እና ኤንቫይሮንመንት በጣም ማስተካከል፣ በጣም ጓደኛ መምረጥ። አንተ ተጽዕኖ ማድረግ አልቻልክም፣ የተደረገብ ነው። ስለዚህ መሻሻል በአሁን አሁን ኢግኖር አርጉ ዝጓቸው ምናምን ማለት አይደለም። ግን የሆነ አሁን የምትቀናበት መንፈስ ህይወት ያለው ሰው የለም። የሆነች አለች ጠዋት ጠዋት ቤተ ክርስቲያን ሄዱ ሄደ ይጎሆን ገለ ሄደ፣ እባክህ ጓደኛ አርገኝ፣ እባክሽ ጓደኛዬ አርገኝ ብለህ በቃና ጧጧ ይሰክሽን ሲልከስከስ ይሄ እኮ የትጋቱ መጀመሪያ ነው። ታውቃለህ አይደል እንዴ በቃ ይሄ ነው። መንፈሳዊ ትጋት እንዲኖረን አጠገባችን ያሉትን ጓደኞቻችንን በደንብ ፑሽ ማድረግ ማለት ፍላጎቱ ስላለኝ እኔ አንተን እንድትገፋፋኝ ማድረጉ በራሱ የትጋት መጀመሪያ። ከባርነት በኋላ ሃያልነት አለ። እኛ ስንት ዘመን ባሪያዎች፣ በራሳችን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን የአንድ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ሲጣል፣ ይሄ ጽድቅ ነው። ይሄ ነው ክርስትናችን። የክርስትናችን ዋጋ ከዲያብሎስ ጋር እንዲተሳስረን መኖር ነው። እንግዳ የሚሆንብን ነገር የሆነው አሁን ሄነ አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ስጋ ወደሙ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገር ሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሶስተኛው በኑራችን ውስጥ በረከት ሲጠፋ በረከታችን መልስ ተሰለብን፣ አጣን ገንዘባችን ሁሉ በመናፍስ ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ሲመክን እድላችን ሲመክን እድላችን ምክን ይልብናል፣ ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው። ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ የድሌ ባለቤት ልሁን ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን፣ በብዙ መንገድ ሲያጠቃን፣ በግልም በማኅበራዊ ሕይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ሥጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል አየ ምልክት ይሄ በእስራኤሎች ኦት ይሉታል። አሌፉም ሲጠቀሙ ኦት አንተ ምልክትን ስጠን ማለት ነው። ይህ ምልክት ደግሞ ምንድነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ አላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽትሽሽት ነው የምንለው ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትዝፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ቅዱስ ቁርባን ስኖ፣ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ፣ ጌታዊ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለሌላው ለመሪውም ጭምር መሪው ሕሊና አጥቷልና እባክህ፣ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል። መሪው እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም፣ ለጎረቤቱም፣ ጠማማ ለሚያስቡትም አይናቸውም ሆነልናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ህይወታቸው ከእናንተ ላይ አያርፍም መተተኛውም ዋርተኛውም አስማተኛውም ጠንቋውም በየመንደሩ ያለ ቃልቸውም ዝም ይላል። ሌላው ሰባተኛው ቀጣዩን ትውልድ ለአራት መቶ ዓመት የሚሆን ለሶስት መቶ ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ አብርሃም ለአራት መቶ ዓመት አየና ወይኔ ብሎ አለቀሰ። አራት መቶ ዓመት ባርነት ውስጥ የእኔ ዘሬ ይወድቃል። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አላለው። ይህንም ተስፋ አደረጋ